ኦሮሚያ በአዲስ አበባ የሚገኙ በርካታ ሕንፃዎች ልታፈርስ ነው ተባለም። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽፈት ቤቶች ማስፋፊያ ፕሮጀክት በአካባቢው የሚገኙ ህንፃዎች ሊፈርሱ መሆኑ ተሰምቷል። ፕሮጀክቱ ከዛሬ ሁለት ዓመት በፊት የመሠረት ድንጋይ የተጣለለት ሲሆን ግንባታውንም የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹ ይታወሳል። የመሰረት ድንጋይ በጣለበት ወቅት የኦሮሚያ ክልል ኮሚኒኬሽን ቢሮ እንዳስታወቀው ፕሮጀክቱ ስድስት ሄክታር መሬትን የሚሸፍን ይሆናል። በዚህ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ ያስተላልፈው ፕሮጀክቱ መሬቱን እንዲሰጥ ማድረጉ ተሰምቷል። ይህንን ተከትሎ ባሳለፍነው ሳምንት የከተማው ከንቲባ ጽፈት ቤት ተወካዮችና የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ በሚገኝበት ቦታ ካሉ የመሬት ባለቤቶች ጋር ውይይት አድርገዋል። ቦታው በቂርቆስ ክፍለ ከተማ ወረዳ አንድ ውስጥ የሚገኝ ሲሆን በአጠቃላይ 99 ሺ ካሬ ሜትር ቦታ እንደሚሸፍን በውይይቱ ወቅት ተገልጿል። ይህ ማለት ደግሞ በአካባቢው የሚገኙ ቢያንስ 31 ህንፃዎችን የሚነካ ነው። በዚህ ፕሮጀክት እንደሚፈርሱ ከተነገራቸው ህንፃዎች መካከል ኢቢሲ ትሬዲንግ፣ የጅራ ባንክ ዋና ጽህፈት ቤት፣ ዘገር ገስት ሀውስ፣ ላየንስ ዲን ሆቴል፣ ኤምኤስኤን ሪል ስቴት፣ ቢኤች አፓርትመንት እና ቤሞር አፓርትመንት ይገኙበታል። የከተማው ባለስልጣናት በዚህ ውይይት ወቅት ለባለ ንብረቶች የሚሰጣቸውን ካሳ በተመለከተ ምክክር ያደረጉ ቢሆንም በቀረበው ካሳ ላይ ግን ቅሬታቸውን አሰምተዋል። ህንፃቸው ከሚፈርስባቸው ቦታዎች መካከል አንደኛው ሲናገሩ እኛ ልማትን አንቃወምም፣ ነገር ግን ላፈራነው ንብረት በቂ ካሳ ሊሰጠን ይገባል ብለዋል። እነዚህ ባለ ንብረቶች በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታ ለጠቅላይ ሚኒስትር ጽህፈት ቤትና ለከንቲባ ዳነቻቤ ለማቅረብ በዝግጅት ላይ ይገኛሉ ሲል ፎርቹን ዘግቧል። ከተማ አስተዳደሩ ነዋሪዎች ለመኖሪያ ቤት የቆጠቡትን ገንዘብ እንዲያበድሩት ጠየቀም። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩኝ ጥያቄ አቅርቧል። የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማኅበር ከቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩኝ ጥያቄ ማቅረቡ ነው የተሰማው። መጋቢት 12 ቀን 2017 ዓ ም በከተማ የከንቲባ ጽህፈት ቤት ኃላፊ አቶ ሙልጌታ ደርሴ የተፈረመ ደብዳቤ ለኮምቦልቻ ህብረት ሥራ ማኅበራት የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመው ገልጿል የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ሥራ ማኅበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማኅበራት ብር 10 ሚሊዮን እስከ ሰኔ ወር 2017 ዓ ም የሚቆይ ብድር እንድትሰጡን የሚለው የከንቲባው ጽህፈት ቤት ደብዳቤ ገንዘቡ በአስቸኳይ ስለሚፈለግ ገቢ እንዲደረግ ይጠይቃል። ለማህበር ቤት ግንባታ ለረዥም ዓመታት ከመስሪያ ቤት በብድርና ከልጆቻችን አፍ እየቀማን ስንቆጥብ ቆይተን ከነገ ዛሬ ቦታ ይሰጠናል ብለን ተስፋ ስናደርግ አሁን መቶ ሚሊዮን ብር በብድር መልክ አምጡ መባላችን አስደንግጦናል ብለዋል። ቆጣቢዎች አስተዳደሩ ብሩን ይመልሳል የሚል እምነት እንደሌላቸውም ገልጸዋል። ለምን ይሆናል ብለን ስንጠይቅም የሚሰጡ መልስ አንተ የልማት አደናቃፊ ነህ፣ የጽንፈኛ ደጋፊ ነህ፣ ሙሉ ስምህ ማን ነው፣ ከየት ማህበር ነው? ወዘተ እያሉ ያሸማቅቃሉ ያሉን ሌላኛው አስተያየት ሰጪ፣ ሰሚን እንደሌለ ብናውቅም የዚህን አስከፊ ድርጊት የኢትዮጵያ ህዝብ ይወቅልም ብለዋል። የኮሪደር ልማት እንዲገታና የሰዎች መፈናቀል እንዲቆም ተጠየቀም። የኢትዮጵያ መንግስት ቢያንስ በ58 ከተሞች እየተከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚደርሰውን ጫና መገምገም እንዳለበት አምነስቲ ኢንተርናሽናል አሳስቧል። ዓለም አቀፉ የሰብዊ መብት ተሟጋች አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲልም ጠይቋል። ማንኛውም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበት ሲልም አክሏል። አምነስቲ ባወጣው ሪፖርት እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌ እና ለሚ ኩራ ክፍለ ከተሞች በ2016 ዓ.ም መስከረም ውስጥ ከቤታቸው ተፈናቅለዋል። ይህ አኃዝ ከ47 ቤቶች የተፈናቀሉ ሰዎችን የሚያካትት ሲሆን ከእነዚህ መካከል 114 ህጻናት፣ 13 አረጋውያን እና በአጠቃላይ 618 ተከራዮች ይገኙበታል። ከእነዚህ ሰዎች ጋር ተገቢ ውይይት አልተከናወነም። በቂ ቅድመ ማስጠንቀቂያ አልተሰጣቸውም። ተጎጂዎች ካሳ አላገኙም ይላል የመብት ተከራካሪ ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ሕግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጠቅሷል። ኮሪደር ልማት በሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቅላለን በሚል በፍርሃት እየኖሩ መሆኑን የሰብአዊ መብት ተሟጋቹ ድርጅት ጠቁሟል። አምነስቲ በዚህ ዓመት ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የዳሰሳ ጥናት ማድረጉና በቦሌ እንዲሁም በለሚኩራ ከተሞች 47 የቤት ባለቤቶችን ሁኔታ መቃኘቱን በሪፖርቱ ጠቅሟል። ከዳር 2016 እስከ የካቲት 2017 ዓም ብረት በሳተላይት ምስል አማካኝነት ምልከታ ማድረጉን እንዲሁም በቦሌና በለሚኩራ ክፍለ ከተሞች 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን አምነስቲ ተመልክቷል። በሁለቱ ክፍለ ከተሞች በአጠቃላይ የተጎጂዎች ቁጥር በትክክል አልታወቀም። ሆኖም ግን በሺዎች የሚቆጠሩ ሰዎች ሊሆን እንደሚችሉ ተጠቅሟል። አምነስቲ የመጀመሪያ ደረጃ የምርመራ ውጤቱን ለኢትዮጵያ መንግስት እንደላከና ምላሽ እንዳላገኘ በሪፖርቱ አካቷል። በሁለቱ ክፍለ ከተሞች አምነስቲ ያነጋገራቸው የ47 ቤቶች ባለቤቶች እንዳሉት ከቤታቸው በግዳጅ ከመፈናቀላቸው ከሳምንት በፊት የአካባቢው የከተማ መስተዳደሮች ለውይይት ጠርተዋቸዋል። ወደ አምስት ሺ ሰዎች በውይይቱ እንዲሳተፉና በግዳጅ ከቤታቸው መፈናቀላቸውም ተገልጿል። በውይይቱ ላነሷቸው ጥያቄዎች ምላሽ ሳያገኙ የከተማ አስተዳደር ባለስልጣናት ቤት ለቤት እየዞሩ ቤታቸው ከሶስት ቀናት በኋላ እንደሚፈርስ እንደነገሯቸው ለአምነስቲ ምስክርነታቸውን ሰጥተዋል። ሁሉም ነዋሪዎች ቤታቸው ሰነድ አልባ እንደሆነና ካሳ እንዳልተሰጣቸውም ተናግረዋል። ልጆቻቸው ትምህርት እንዳቋረጡ በቤት ክራይ እየኖሩ እንደሆነና በአጭር ጊዜ የኪራይ ገንዘብ እንደሚያጥራቸው መስጋታቸውን የተናገሩት ነዋሪዎችም አሉ። ቤታቸውን ከማጣታቸው ባሻገር እንደ እድር ያሉ ማህበራዊ መደጋገፊያቸውን፣ ባህላዊ ትስስራቸው ማጣታቸውም በተለይ በሴቶችና አረጋውያን ላይ የሚያሳድረውን ጫናማ አምነስቲ ያትቷል። አንድ አምነስቲ ያነጋገራቸው ነዋሪ ልጅ የአእምሮ ጤና ችግር ገጥሞታል፣ በመንግስት ተስፋ ቆርጠናል ብለዋል። ሌላ ነዋሪ ማህበራዊ ህይወት የተቋርጧል፣ የአእምሮ ጤና የታወቋል፣ ቤት ኪራይ መክፈል ተቸግሬ ያለሁም ብለዋል። ስለ ኮሪደር ልማት ያላቸውን ስጋት የገለጹ ሰዎች እስራት እንደገጠማቸውና ጋዜጠኞችን ማስፈራሪያ እንደደረሰባቸው መናገራቸውን የሰብአዊ መብት ተሟጋች ድርጅት አያይዞ አንስቷል። ከዚህ ቀደም በኦሮሚያ ክልል ያለውን የግዳጅ ማፈናቀል የተቃወሙ የሰብአዊ መብት ተሟጋቾች በመንግስት መያዛቸውንም ጠቅሷል። ኢትዮጵያ የፈረመችውን ሰዎች መኖሪያ ቤት የማግኘት መብታቸውን የሚደነግገው ዓለም አቀፍ ህግ የካምፓላን ስምምነት ጨምሮ ሌሎች ዓለም አቀፍ ስምምነቶች እየተጣሱ መሆናቸውን ሪፖርት ጠቁሟል። የኢትዮጵያ መንግስት በግዳጅ ከቤታቸው የተፈናቀሉ ሰዎችን ሰብአዊ መብት ጥሰዋል ሲል ማቅለዋል። አያይዞም የኢትዮጵያ መንግስት በአፋጣኝ የግዳጅ ማፈናቀልን እንዲያቆምና የኮሪደር ልማት ሰብዓዊ መብት ላይ የሚያደርሰው ጫና እስከሚጠና እንዲሁም ለዜጎች ጥበቃ እስከሚመቻች በጊዜያዊነት እንዲገታ አምነስቲ ያሳስባል። ዓለም አቀፍ ሕግጋት እንዲከበሩና ሰዎችን ከቤታቸው ከማፈናቀል በፊት ያሉ አማራጮች ከግምት ውስጥ እንዲገቡም ጠይቋል። ከቤታቸው የተፈናቀሉና ቤት መገንባት የማይችሉ ሰዎች መኖሪያ ቤት ማግኘት አለባቸው፣ የካሳና የመልሶ ግንባታ መብታቸው መጠበቅ አለበት ሲልም በሪፖርቱ ገልጿል። የመንግስታቱ ድርጅት ከመኖሪያ ቤት ጋር የተያያዘ ልዩ ልዑክ ጉብኝት እንዲያደርግ እንዲፈቀድለትም አምነስቲ ጠይቋል። ኢትዮጵያ የብሪክስ አዲስ ልማት ባንክ ልትቀላቀል ነው ተባለ። በዩኤኢ የኢትዮጵያ አምባሳደር ኡመር ሁሴን በሀገሪቱ የፋይናንስ ሚኒስቴር ዓለም አቀፍ የፋይናንስ ግንኙነት ዳይሬክተርና የብሪክስ አዲስ ልማት ባንክ ተወካይ ከሆኑት ቱራይ አልሃሺሚ ጋር ተወያይተዋል። ኢትዮጵያ የባንኩ አባል ለመሆን በምታደርገው ጥረት የኢትዮጵያ ወዳጅ ሀገር የሆነችው የተባበሩት አረብ ኤምሬቶች ለአባልነት ጥያቄው ድጋፍ እንድታደርግ ጥያቄ መቅረቡን የኢትዮጵያ ኤምባሲ አስታውቋል። አምባሳደር ዑመር ኢትዮጵያ የባንኩ አባል ለመሆን እያደረገች ያለውን ጥረትና የአዲሱ ልማት ባንክ አባል ለመሆን በሚያስችሏት ጉዳዮች ዙሪያ ገለጽ አድርገዋል። የባንኩ ተወካይ በበኩላቸው የኢትዮጵያ አባልነት ጥያቄ ተቀባይነት እንዲያገኝ ዩኤኢ ድጋፍ እንደምታደርግ አረጋግጠዋል። የተባበሩት አረብ ኤሚሬቶች እንደ አውሮፓውያን አቆጣጠር ጥቅምት 4 2021 የብሪክስ አዲስ ልማት ባንክን ተቀላቅላለች። ሶማሌላንድ ለአሜሪካ ያቀረበችው መደራደሪያ ወደብ መሆኑ ተሰማ። ሶማሊላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ተገለጸ። ነፃነቷን ያወጀችው ሶማሊላንድ ለረዥም ዓመታት በሚቆይ ስምምነት የበርበራ ወደብና በሶቪየት ህብረት የተሰራውን 41 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን ዘግበዋል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ የጦር ሰፈር መመስረት ሊያካትት እንደሚችል በዘገባው ተመላክቷል። የሶማሊላንድ መሪ አብዱራህማን ሙሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተን ይጎበኛሉ ተብሎ ይጠበቃል። ስምምነቱ አሜሪካ ወሳኝ በሆነው የመርከብ መስመርና የግጭት ቀጠናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝ ያስችላታል ተብሏል። ሶማሌላንድ ከባለፉት አሳስ ወር ጀምሮ የአሜሪካን የጦር ሰፈር ለማስተናገድ ዝግጁ እንደሆነች ስትገልጽ ቆይታለች። ይህ በእንዲህ እንዳለ የሶማሊያ ፌዴራል መንግስት በበኩሉ ዋሽንግተን ለሶማሌላንድና ፑንትላንድ ራስ ገዝ ግዛቶች እውቅና እንዳትሰጥ በኤደን ባህረ ሰላጤ ወደቦች ላይ ልዩ የኦፕሬሽን ቁጥጥር እንድትወስድ የድርድር ሀሳብ ማቅረቧ ተዘግቧል።